ስትሄዱ ገንዘብ ነው እዚህም ስትመጡ ገንዘብ ነው እነዚህ ሰዎች እንግዲህ ሚኪ ጋር የያገቱት ሰዎች እንግዲህ ሴትና ወንድ ናቸው አንደኛውም እንግዲህ አይታችሁታል ሚኪ ቀጥሮ ብር ከፍልሃለሁ እንደዚህ አይነት ሰው ደብድብልኝ ብሎ የነበረው ልጅ ነው አንደኛው እንግዲህ ሴት ናት ወይዘሮ ሉባባ ሉባባ ነው ስሙ አያዘኝ የሚለብባት ያባት አምላክና ማለት ነው ሉባባ ነው የምትባለው እና እሷ ናቸው እንግዲህ ታስረዋል። ለማንኛውም እኔ ደስ ብሎኛ እናንተም በዚህ ጉዳይ ደስ እንደሚላችሁ አልጠራጠርም። እነዚህ ሰዎች መታሰር ስላለባቸው፣ በእያንዳንዱ ሰከንድ፣ በእያንዳንዱትም መቀጣት አለባቸው። ሚኪን ሲያሰቃዩት ሞር አሁን አሁን አሁን ስቲል አሁን ድረስ ቁመው እንደማይሄድ ታውቃላችኋ። እያያችሁ ነው። ይህ ሁሉ የሆነው በማን ነው? በእነዚህ ሰዎች ነው። ጤነኛ የነበረ ልጅ በደንብ ሲንቀሳቀስ እንደፈለገ የሚፈነጥስ ልጅ እግሩን ምን እንዳደረጉት አላቅም። የሰጡት መርፌ ምኑ ብቻ አላቅም፣ ብቻ በጣም ጎርተውታል። ለዛም እንግዲህ ሲሄድም እያያችሁት ነው። እንትን ይዞ ነው የሚሄደው። በራሱን ችሎ መንቀሳቀስ አልቻለም እስካሁን ድረስ። እንደውም ታሙ ይሻላል በትንሽ ልበል ታሙ ይሻላል። ሚኪ በጣም ጎርተውታል። አነገራችን ላይ ሚኪ ታታ አላችሁ። እንግዲህ ብዙ ጊዜ ሚኪ አምባይ ተጋዳ ምንድነው የሚባለው? እናታችሁ፣ አረ ስሙ ጠፋብኝ። እንደ ሚኪ የተደበደበ ሰው እኔ እስካሁን ድረስ በዩቱብ ሰፈር አይቼ ሰምቼ አላውቅም። ምን አይነት ጥኑ፣ ምን አይነት ጠንካራ፣ ምን አይነት እንትን ቢሆን ነው በስተሰም ጊዜ ዛሬ ስንት ቀንም እንደዚህ አይታችሁታል። አሁንም እንደዚህ ተመቶ እንደዚህ እያነከሰ ይችን ሴትዮ ካለችበት ማንቁርቷን ይዞ እንድትታሰር ያደረገው እሱ ነው። እንዲሁም በዚህ በዘላለም እንትን የሚሰራው አቀዩ ወንድማችን ስሙ አለያዜ ብሏል። እሱንም ሳላመሰግነው አላልፍም። ተሙንም ከእንዴት አድርጎ ፈልጎ ያገኘው እሱ ልጅ ነው። ከዛም ሲቀጥል እንግዲህ በሚኪን ማየታችሁታል። ሚኪንም እሱ ነው ያገኛቸው ከጀርባም አሉ። በእርግጥ ግን እሱ ነው ፊት ለፊት የሚመጣው። እንግዲህ ስለ ሁሉም ነገር እግዚአብሔር ይስጥህ ወንድማችን። እውነት ተሳስበው ሲሰሩ በጣም ደስ ይላል። እንደዚህ ሰው ሲጠፋ አብረው በቃ የሆነ ጠንካራ ሰው ያስፈልጋል። ፈልጎ ማግኘት መረጃዎችን እንዴት አድርጎ ማወጣጣት እንዳለበት በደንብ ያውቃል ነገሩ። ሚኪ ማን ነው? ከዘላለም እና ሉል ጋብሪ ዋለ ሰው ወንጀለኞች እንዴት አድርገው መመርመር እንዳለባቸው በደንብ ጠንቅቀው የሚያውቁ ናቸው። በዛም መልኩ ነው እንግዲህ እነዚህ ሰዎች መጨረሻቸው እንደዚህ ለማያምር ነገር። ባለፈውም ከነገራችን ላይ ይቺ ሴትዮና ይሄ ሰው ሚኪ ከመደብደቡ በፊት ሚኪ ኦሬዲ አሳስሯቸው ነበር ታስረው ነበር ግን ብር ከፍለው ሶስት ቀን ሳይሞላቸው ወጡ። እነሱ በወጡ በሶስተኛው ቀናቸው ሚኪ በነጋጋትው ጠፋ ተባለ። አሁንም ታስረዋል። አሁን ለማየት ያበቃችኋል። እሺ ዝም ብላችሁ እዩ። አሁን ታስረዋል። እንግዲህ ከትንሽ ቀናት በኋላ ደግሞ ተፈተው ታያላችሁ። ሚኪን ሲያሳድዱ ታያላችሁ። ህግ የለም እኮ እኛ አገር ወገን እየገደለች እየሞት ምንም እንዳላዩ። እኔ አንዳንድ ጊዜ ግን ይቅርታ አድርጉልኝ፣ እኔ ስለ ኢትዮጵያ ሕግ ስለ እንትን ስለ መንግስት ስለምን ምንም አይነት ነገር ማውራት አልፈልግም። ክድን ብሎ ይብሰል፣ በቃ ፈጣሪ ብቻ ከእንደዚህ አይነት ነገር ይጠብቃችሁ። ሁልጊዜ የምመኝላችሁ ፈጣሪ ጥሎ አይጣላችሁ፣ የሰው እጅ ያሳያችሁ። ከዛ ውጭ ምንም ማለት አልፈልግም። እግዚአብሔር ቀኑ እስከሚመጣ ድረስ ማለት ነው። ይች ሴትዮ አሁንም ተመልሳ ካልወጣች ለማየት ያበቃችኋል። ነገ ደግሞ ምን እንደሚፈጠር። ሚኪ እንግዲህ በተቻለው አቅም መጠንቀቅ ባለበት እንትን መጠንቀቅ አለበት። ግን እሱ ምንም እንደምታዩት እንግዲህ ለጤንነቱም እረፍት ያስፈልገዋል። ግን እሱ ግን እያያችሁት ነው። አሁንም አርፎ ቁጭ ማለት አልቻለም። አሁንም እነዚህ ሰዎች ወንጀለኞችን በመያዝ እንደዚህ እያነከሰ ቪዲዮ እየሰራ እያያችሁት ነው። በእያንዳንዱ ቤት እየሄደ እና እንዴት አይነት ጠንካራ እናንተ እንደሆነ አላውቅም። ሰው ታሞ እኮ ህመሙን ቁጭ ብሎ ተኝቶ ማስታመም በጣም ትልቅ እንትን ነው። በሚኪ ላይ ስታዩ ደግሞ እንደዚህ አይነት ነገር እሱ ላይ የለም። ህመሙን ማስታመም አይችልም። በጣም እኮ ነው የሚገርመኝ። እመቤቴ ህመም ደግሞ ታምሽ፣ በቃ ማስታመም አለብሽ። መተኛት እረፍት ማድረግ አለብሽ። አሁን ይሄ ልጅ አሁን አይታወቀውም፣ እየቆየ እየቆየ የእድሜ እንትን ገፋ ሲል ምን ሲል በጣም ከበድ እንትን ላይ ነው የሚወድቀው። ግን ለአሁኑ ጊዜው ይሄ እንትን መስሎት በጣም ይንቀሳቀሳል። እንደምታዩት ለህመሙ እረፍት አይሰጠውም። ለዛም ነው እንግዲህ ልጁ ራሱ እንጨት ነው እኮ ምንም በስማ በእንትኑ ነው የሚንቀሳቀሰው። እንደውም ተሙ ይሻላል። ታሙም ሲገኝም ብዙም አልጎዱትም። እግዚአብሔር ይመስገን። እኔ በጣም እንደውም ታሙ ሞተዋል ስንት ቀን እያሉ በውሸት እነሱን ተስፋ እንዲቆርጡ ፍለጋቸውን እንዲያቆሙ ብዙ ነገር ሲያደርጉ ነበር። በስተ መጨረሻ ልጅቷ እውነት ተናግራ ካለበት ቤት ድረስ ወሽት አሳይተው እንደሚኪም አይደለም ግን አይታችሁታል ብዬ አስባለሁ። በራሱ ቻናል ተለቆ ነበረ። ይህን ሁሉ ነገር እንግዲህ ካደረጉ ከባድ ነው። በጣም የእውነት እንዴት አድርጋችሁ ሰዎችን ታያላችሁ፣ ትሰማላችሁ። አንዳንድ ጊዜ አይታችሁ እንዳላያችሁ ታልፉታላችሁ። ግን የአሁኑ ደግሞ ከፋ። የእያንዳንዱ ሰከንድ የሚያመጡት ነገር በዛ። ማር ሲበዛ ይመራል ይባላል። የእነዚህ ነገርም በዛ በቃ። አራሞት ነገር ናቸው። በቃ ሰዎቹ ገንዘብ ብቻ ነው የሚያሳድዱት እንጂ ስለ ሰው ሕይወት ስለ ሰው እንትን ምንም ቼክ አያደርጉም። ከባድ ነው ጎበዝ። እኔ ምን አይነት እንትን እንደሆን አንዳንዴ ሚኪ ያሳዝነኛል። የእውነት ሰው ለራሱ ጊዜ ይሰጣል ለራሱ የሆነ እንትን ይሰጣል። እሱ ግን ሁልጊዜ ታሞም ለሰዎች ነው የሚ እንትን የሚለው ውስጥ እንደዚህ ረ በስመ አብ አልሞት ባይ ተጋዳላይ ነው እሱ። እባካችሁ ምን አይነት ልጅ እንደሆነ አላውቅም? እና እንግዲህ ስለ ሚኪን ካልኳችሁ እንግዲህ በሉላችንም አዲስ ነገር አለ። እንግዲህ የሚኪ ሚኪ ያልኩኝ ቅርታ የአቤል እናት እንግዲህ ቀርበው ስለ ድርጅቱ እና እነዚህ ሰዎች እንዴት ሊሰሩ እንደቻሉ እውነቱን እንግዲህ እያዋጡ ባሉበት ሰዓት እንግዲህ የሚኪን የምንድን ነው የአቤል እናት እንግዲህ ድንገት በካሜራ መሀል እንግዲህ ተነስተው ወጥተው እንግዲህ በጣም ብዙ ነገሮች ተፈጥረዋል። እነሱ ምንድን ነው የሚለውን እንግዲህ በስከ መጨረሻ ነግራችኋሉ። እንግዲህ ሰሞኑን በጣም አቤልና ልውልን ለማጣላት ይሆን ወይስ እነሱ አብረው እንዲሆኑ ሰው አይፈልግም። ከነገራችን ላይ በቃ ባለፈው ስንት መከራ የተታርቀው አሁን ደግሞ ሌላ አጀንዳ ይዘው መጥተው፣ ልውል እውነቱን ነው የሚያወራ ከነገራችን ላይ። ልውል የመጣለትን ያየለትን በዝምድና በምን አይልም። ወንጀል ከሆነ ወንጀል ነው በቃ። መታሰር ካለበት ይታሰራል። አጎቱ ይህን ሁሉ ሴራ ያሴረውም አጎትዬ ይመስለኛል። ከነገራችን ላይ አቤል ምንም አያውቅም። ምንም አቤል የሚጠይቅበት እንትን የለውም። እና እንግዲህ ይህንን እያያችሁ እንግዲህ እናንተም እንግዲህ ትፈታን ምንድን ነው እናያለን እንፈርዳለና። በአቤል እናት ላይ ብዙም እኔ መጫን አልፈልግም። ምክንያቱም የአቤል እናት ምንም የሚያውቁት ነገር የለም። እንግዲህ ዋነኛውትን እንደዚህ ስገምት ሳያችሁ አጎትዮው ይመስለኛል ትልቁ ችግር ያመጣባቸው መጣራታዊ አይቀር አሁን ላይ አጎትየው ነው ብዬ ደምድሜ ለማውራት ሳይሆን፣ ይህ ሁሉ ድል የሚያመጣበት አቤል ሁል ጊዜም በትንሹም በትልቁ እሱ መወቀስ ያለበት አይመስለኝም። አሁን ላይ ቤተሰብ ራሱ በመጀመሪያም ይህን ነገር እንትን ሲሉ ድርጅቱ ውስጥ ምን አይነት ህገወጥ ስራ እንደሚሰሩ እንግዲህ አቤል እንደምታዩት ቀንና ሌሊት የራሱን እንትን ሲሯሯጥ እንጂ ስለ ድርጅት ስለምን ሂዶቹ አያደርግም። ስለዚህ አጎቱ ይሆን ማን ይሆን እና ያለን ወደፊት እውነቱ መውጣቱ ስለማይቀር ማለት ነው። አንዳንድ ጊዜ እውነት ይውላል ያድራል እንጂ በመጨረሻው መውጣቱ አይቀርም። ስለዚህ እውነት እስከሚወጣ ብዙ የሚያስቸግር ነገር እናቱም ዛሬ ትንሽ ደንግጠውም ሊሆን ይችላል። ሲጠይቋቸው ብቻ የሆነ ትልቅ ነገር እንዲፈጠር ያደረጉት ያው ነገሮችን ሁሉ ከእነሱ ላይንት ሲልባቸው ደንግጠውም ሊሆን ይችላል። እንግዲህ የአቤል እናት በመሀል በቪዲዮ እየተቀረጹ በመሀል ትተው የወጡት በሳቸው፣ እንግዲህ እኔ ምንም ማለት አልችልም። እንግዲህ እውነት እስከሚወጣ ድረስ ማለት ነው፣ እንታገሳለን እናያለን። ለማንኛውም እንግዲህ ስለ አቤላችን እንግዲህ ሁላችሁም ለሱ እየተጨነቃችሁ ነው። አቤልን ሁላችሁ አትውቀሱት፣ አቤልን ጥፋት የለበትም እያላችሁ ነው። አሁን ደግሞ ልውል አቤልን ምናምን አላለም። ሆን ብለው ይህንን አቤልና ልውልን ለማጣላት ሰው የማያደርገው የማይፈነቅለው የለም። ባለፈው በስንት መከራ አይታችኋል፣ በእናንተ ኮሜንተሮችም እንዲሁም እናትና የሁለቱም እናት መጥተው ተገናኝተው ኬት ከሩቅ መንገድ መጥተው ይህን ሁሉን ነገር እንትን ብለው፣ አሁን ደግሞ አዲስ እንትን መጥቷል። ነገ ደግሞ ምን እንደሚለው አናቅም። በየጊዜው አዳዲስ ነገር አይጠፋም። ለምን እንደሆነ አላቅም። በቃ ነገር እነሱ ጋር አይርቅም። በየሰከንዱ አዳዲስ፣ በየእንትኑ አዳዲስ ነገር ነው የሚመጣው። ልቦና ይስጠን ጌታ። አዎ እና ተሙጋ እንግዲህ ተሙጋም ስትሄዱ እንግዲህ የተሙ ሰዎች ደግሞ እንግዲህ መቼም ቢሆን ተፈልገው መገኘታቸው አይቀርም። ተሙም ቢሆን ተሰቃይቷል፣ ብዙ ነገር አሳልፏል። እንደ አቤ እንደ ሚኪ ጎጆ ባይሆንም እሱም ታግቶ ሞቷል እየተባለ በሐሰት ሲወራበት ብዙ ነገር ቤተሰብ ሲያስጨንቁ የነበሩት ሰዎች እነሱ መታሰር አለባቸው። እያንዳንዱ የስራቸውን መቀጣት አለባቸው። ማንም ሰው ማንም የዘረውን ነው የሚያጭደው። ስለዚህ እኔ ለማናቸው እንትን ማለት አልፈልግም። አሁን የአቤል ሰዎች ስለታሰሩ ደስ ብሎኛል። ነገ ደግሞ የተሙም መታሰር አለባቸው ብዬ ነው ማምነው። ምን አይነት በየጊዜው እነሱ የሚያመጡት ጉድ የለም። አሁን ዝም ብለው ከታለፉ ነገም እነዚህ ልጆች ማገታቸው አይቀርም። እነ አቤልም ማን ነው እነ ተሙም እነ ሚኪም እነሱን ማሳደጃቸው አይቀርም። ስለዚህ ጉዳት ሳያደርሱባቸው ከዚህ የከፋ ነገር ሳያደርሱ፣ በእርግጥ በጣም ጎድተዋቸዋል። ከዚህ በላይ ምንም ሊያደርጓቸው፣ በህይወታቸው ነው የተጫወቱበት። ስንት ቀን ሙሉ ያልሆነ መርፌ እየሰጡ ልጁን ሽባ አድርገው ነው የላኩት። ሚኪ እኮ አሁን በራሱ እኮ ራሱን ችሎ መንቀሳቀስ አልቻለም። እያያችሁት ነው እንደማይሆን ነገር አድርገው ነው የላኩት ይህ ሁሉ ያደረገችው እንግዲህ ቅጣት ማግኘት አለባት። ለቀቋትም አለቀቋትም እንግዲህ ታስራለች ደግሞ ምን እንደሚመጣ ደግሞ አብረን እናያለን መቼም እኛ አንዳንድ ጊዜ በተለይ እንደ ተመልካች የሚጨነቅ ሰው የለም ከነገራችን ላይ ተመልካቾች ኮሜንት የምትጽፉ ሰዎች ሰዎች ሲጠፉባችሁ የሆነ እንደ እናንተ በቃ ቤተሰብ እንኳን ልጁ ወጥቶ እስከሚመጣ ድረስ እናት እንዴት ነው፣ በር በር በር በሩን እያየች ነው የምትጠብቀው። በጣም ተጨንቃ ከእሷ ምንም እኳ አትለዩም። ከእናት ምንም አትለዩም። አንዳንዶች ኮሜንት የምትጽፉ ሰዎችማ የሰው ጭንቀት የሰው እንትን እንዴት መታደን ነው? ግን ኧረ እግዚአብሔር ሆነት አንዳንዴ የሰው መውደድ ይስጣችሁ፣ የሰው መውደድ ይስጣችሁ ትለያላችሁ። በቃ ሰዎችን እንዴት አድርጋችሁ ማግባባት እንዳለባችሁ፣ ሰዎችን እንዴት አድርጋችሁ ወደ ራሳችሁ ማድረግ እንዳለባችሁ። ኦ ማይ ጎድነስ፣ የእውነት የሰው መውደድ ይስጠኝ ይስጠኝ፣ ይስጣችሁ። በጣም ነው ደስ የሚለው። አንዳንዶችም አሉ፣ መጥፎም አለ፣ ጥሩም አለ። እኔ ከጥሩዎቹ ነው የምደግፋችሁ። ጥሩ ጥሩ የምታስቡትን ቀና ልብ ያላችሁን እና እግዚአብሔር ጸባያችሁ ይሄ እንትናችሁ አይቀይርባችሁ ነው የምላችሁ። የምወዳችሁ እና ሳላመሰግናችሁ አላልፍም። የእውነት ሲጠፉ ተጨንቃችሁ ስንት ቀን ሙሉ በጣም ብዙ ነገር ተፈጥሯል። እና እናንተንም ሳላመሰግናችሁ አላልፍም። እግዚአብሔር በምትሰጡት በሁሉም ነገር እግዚአብሔር ይስጣችሁ ነው የምላችሁ ውዶቼ። ሌላ ምንም አለታችልም? ለማንኛውም የምወዳችሁ የማከብራችሁ እንግዲህ የዛሬው ቪዲዮ ይመስላል በሚኪ እና በተሙ፣ እንግዲህ ተሙ ያዛ ሁሉ ስታሰቃይ ተሙ አልኩኝ፣ ይቅርታ፣ ሚኪ ጎጆ፣ ሚኪ ጎጆ ስንት ቀን ሲያንገላቱት የነበሩት ሰዎች እንግዲህ ስለተያዙ ደስ ብሎኛል። እናንተ እንኳን ደስ አላችሁ ብያችኋለሁ። ለማንኛውም ቪዲዮ እንግድ ላይክ አድርጉ ጋይስ። እኔ ስንት መረጃዎች እያመጣሁላችሁ ላይክ አድርጉ፣ በቅንነት እኔ የምጠይቃችሁ በቅንነት ነው። አዲስ ከሆናችሁም ሰብስክራይብ አድርጉ። በተረፈ በጣም ነው የማመሰግናችሁ፣ ለምታበረታቱኝ ወንድሞቼም ከልብ ከልብ ነው የማመሰግነው። ባላችሁበት ሰላም ፍቅር እመኝላችኋለሁ። የሰው መውደድ ይስጣችሁ ከምንም በላይ የሰው መውደድ ይስጣችሁ። የእውነት በምትሄዱበት ሁሉ የሰው መውደድ ይስጣችሁ። ባላችሁበት ሰላማችሁ ብዙት ትርፍ ይበል። በማያልቀው መልካሙን ሁሉ እመኝላችኋለሁ። ባይ ባይ